የኢትዮጵያ ህዝብ እያለቀሰ ነው። አውቃችኋል ግን ሁላችሁም። በምን ምክንያት እንዳትሉ፣ በዚህ ጭህታችን ምክንያት ነው የሚያለቅሰው ሁሉም ህዝብ። በነገራችን ላይ ከገደለክ ይልቅ እውነትህን የደበቀ ሰው ነው የገደለክ። ይህንን እመኖ ነው ኢቢኤስ ቲቪ እችን ልጅ አቀረባት። የህዝብ ቲቪ እንደሆነ ነው የሚያወራው፣ ግን ደግሞ እሷ ያወራችው እውነታ ብዙ ነገር አለ የቀረበው ተቆራርጦ ተቀነጫጭቦ ትንጥዬ ነገር ቀረበች። እሷ ራሱ እያወከችን ነውኛ። ሰላም ነው የሚነሳው። በጣም ከባድ ነው። እህት እኮ አላችሁ አደል? እናት አላችሁ። ለሴት ልጅ ብለን ብዙ ጊዜ ፍትህ፣ ፍትህ፣ ፍትህ እንላለን። ፍትህ ባይኖርም ኢቢኤስ ለምን ቪዲዮዋን አነሳ? አትሊስት ምን አለበት ይች ልጅ ብትረዳ? ምን አለበት ሰው ቢቆምላት? ምን አለበት ሰው ቢደርስላት? ልጅ ልጅ ወልዳ እኮ ለልጇ እንኳን መሆን አልችልም፣ ህመም አለብኝ። በዛም በጣም ብዙ ህልም ደሞ አላት። በጣም ጠንካራ ነች፣ ጀግና ነች። ምን አለበት ከጎና ብትቆሙ? ፍትህ ለእህታችን። መቼስ ፍትህ ከማን እንደምንጠብቅ አላውቅም። ከእግዚአብሔር ውጪ ከመንግስትና ከኢትዮጵያ ህግ የለም። ፍትህ የምንጠብቀው ከአምላክ ብቻ ነው። ፍትህ፣ ፍትህ፣ ፍትህ ከእግዚአብሔር